የኢትዮጵያ መድን መሪነቱን ያጠናከረበትን ድል አስመዘገበ። ዘገባው የአንተነህ ታረቀ ነው፣ እንደሚከተለው ይቀርባል። በሃያ ሁለተኛ ሳምንት የኢትዮጵያ ፕሪምየር ሊግ የሶስተኛ ቀን ጨዋታ ቀን ዘጠኝ ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ የሊጉ መሪ ኢትዮጵያ መድን ካምናው ሻምፒዮን ኢትዮጵያ ንግድ ባንክ ጋር አገናኝቶ በኢትዮጵያ መድን ሁለት ለአንድ አሸናፊነት ተጠናቁ። ውጤቱ ለመድን የነጥብ ልዩነቱን እንዳሰፋም አስችሎታል። በጨዋታው ብርቱ የመሸናነም ፉክክርና ማራኪ የጨዋታ እንቅስቃሴ የተደረገበትም ነበር። ኢትዮጵያ ንግድ ባንኮች በጨዋታው የተሻለ የግብ ድሎችን በመፍጠር ረገድ ተሽለው ታይተዋል። በመጀመሪያ የጨዋታ አጋማሽ ሁለቱም ቡድኖች ተጭነው በመጫወት ግብ ለማስቆጠር ተደጋጋሚ ሙከራዎችን አድርገዋል። ዘጠነኛው ደቂቃ ላይ ተከላካይ ፈቶ ድን ጀማል የሰራውን ስህተት ተጠቅሞ አለንካይዋ ኢትዮጵያ መድንን መሪ ያደረገ ያልተጠበቀ ጎል ማስቆጠር ችሏል። ከግቧ መቆጠር በኋላ ኢትዮጵያ ንግድ ባንኮች አጸፋ ለመስጠት ተጭነው በመጫወት በተደጋጋሚ ለግብ የቀረቡ ሙከራዎችን ማድረግ ቢችሉም ግብና መረብን ማገናኘት ሳይችሉ ቀርተው በሰላሳ ስድስተኛው ደቂቃ ላይ ኪቲካ ጅማ ያቻነቷን ግብ አስቆጥሮ ቡድኑን ወደ ጨዋታው መልሶዋል። ጨዋታው በአንዳቻ ውጤት ወደ መልበሻ ክፍል ሲያመራ ከረፍት መልስ በአርባ ዘጠነኛው ደቂቃ በመልሶ ማጥቃት ከመሐመድ አበራ የተሻገረለትን ኳስ አቡበከር ሳኒ በጭንቅላቱ በመግጨት የመድንን አሸናፊነት ያረጋገጠችው ወሳኝ ጎል አስቆጥረዋል። ውጤቱን ተከትሎ ኢትዮጵያ መድን ከተከታዮች ጋር ያለውን የነጥብ ልዩነት ወደ ስምንት ከፍ በማድረግ ነጥቡን ወደ አርባ አንድ አሳድጎ መሪነቱን አጠናክሮ በማስቀጠል ወደ ረፍት ያመራበትን ጣፋጭ እድል ተቀዳጅተዋል። ኢትዮጵያ ንግድ ባንክ በአንጻሩ ወደ ዋንጫው ፍክሮ የሚቀላቀልበትን እድል ሲያመክን በ ስምንት ነጥቦች አስረኛ ደረጃ ላይ ለመቀመጥ ተገድዷል።